እውቀትና እውነትን እንዴት ነው የምናየው? ነው ትልቁ ችግር ያለው። እውነትና እውቀት የሚመዘኑበት ሚዛን ነው። እውነት የስምምነት ውጤት ነው። ሰዎች በሆነ ጊዜ የሚያውቁት እውነት ሊቀየር ይችላል። በሆነ ጊዜ ያላቸው ፕራቲ ሊቀየር ይችላል። በሆነ ጊዜ ያላቸው ፍላጎት ሊቀየር ይችላል። አለባበሳቸው፣ አመጋገባቸው፣ አነጋገራቸው፣ ውሏቸው ቋሚ አይደለም። እያደጉ ሲሄዱ ሞር ኤክስፖዝ እየሆኑ ሲሄዱ አዲስ ፍላጎት እያዳበሩ ይሄዳሉ። በሆነ ጊዜ የነበራቸው መሻት ወይም ትክክል ያሉት ነገር ሁሌ አይቀጥልም። እውቀት ስንል ግን እውቀት ማለት ሰዎች በማንበብ ብዛት፣ በማየት ብዛት፣ አንድን ችግር አይተው በመተንተን ብዛት የሚወሰን አይደለም። እውቀት ማለት ችግር ፈቺ ማለት ነው። አወቅክ ማለት አንተ ችግር ፈታህ ማለት ነው። ችግር ለመፍታት በቅጡ ፕሮብለም አናላይዝ ማድረግ አፕሪሼት ማድረግ ያስፈልጋል። መሰረት ነው። ያን ካደረግክ በኋላ ግን በአክሽን ወደ መፍትሄ ነው መሄድ ያለብ እውቀት ችግር እስካልፈታ ድረስ በእውቀት መስፈርት ውስጥ ሊታይ የሚያስችል ብቃት አይኖረው ነገርየውም በመተንተናችን በመናገራችን ብቻ አይሆን ለምሳሌ ግሪን ወሽና ግሪን ሌጋሲን በውድድር እንመልከት አለም ላይ ኢንቫይሮንመንት አጀንዳ የግሪን ትራንዚሽን አጀንዳ የሳር ቅጠሉ ነው የሁሉም ሀገራት የመሪዎች የአዋቂዎች የተመራማሪዎች ሁሉ አጀንዳ ነው። አስተውለ ከሆነ በየሁለት ዓመቱ ኮፕ እየተባለ የሚዘጋጅ ስለ ኢንቫይሮንመንት የሚወራበት ኮንፈረንስ አለ። እኔ እንኳን ሁለት ጊዜ ተሳትፌያለሁ እና በነዚህ ኮንፈረንሶች ላይ በጣም በብዙ ሺ የሚቆጠር ሰው የሚሳተፈው በጣም በርካታ መሪዎች ይገኛሉ። ብዙ የሚያማምሩ ንግግሮች ይደረጋሉ። ብዙ ሰልፎች ይደረጋሉ። አንድም ሰው ችግኝ አይተክልም። የምናወራው ስለ ኢንቫይሮመንት ነው። ብዙ ንግግር ነው የሚደረገው፣ ግን ፕራክቲካሊ አክሽን የለም። ለዚህ ነው አክቲቪዝም ኢንቫይሮመንትን አይቀይርም አክሽኒዝም ነው የሚቀይረው የሚል ሀሳብ የምናራምደው። ብዙ ጊዜ አክሽን ያስፈልጋል። በንግግር ብቻ ነገር እየውን ማንቃት ተገቢ ነው። ማንቃት ግን ማድረግ ከሌለበት ብቻውን ዋጋ የለውም። እና የእኛን ግሪን ሌጋሲ ከግሪን ወሽ ጋር አወዳድረን ብንመለከት እኛ 25 ቢሊየን ችግኝ እንተክላለን ብለን 32 ቢሊየን ችግኝ ተከል የለም 50 መድረስ እንችላለን ብለን ባለፈው ዓመት 40 ቢሊየን ችግኝ ደርሰናል። በዚህ አመት ወደ 7 እና ከዚያ በላይ ቢሊዮን ችግኝ ዝግጅት እያደረግን ነው። በዚህ ክረምት ምን ጀምረው ማለት ነው። እና አጠቃላይ ጊዜው የሚያልቀው ከአንድ አመት በኋላ ነው። ያኔ 53፣ 54፣ 55 ቢሊዮን ችግኝ ኢትዮጵያ ብትተክል ከዚህ ውስጥ 10 አልጸደቀም ቢባል 40፣ 45 ጸደቀ ማለት ነው። ይሄ በአለም ላይ ዘ ቢገስት አፎረስቴሽን ነው። በዚህ ቁጥር ደረጃ ሰዎች ሳይከፈላቸው በነፃ ሚሊየን ሰዎች ተንቀሳቅሰው ኢንቫይሮመንታቸውን ለመጠበቅ የሰሩበት ሀገር የለም። እቺ ደሃ ሀገር ይሄን ማድረግ ችላለች። ለምን አይዲያ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው የሚል እምነት ሰነበረ እና ሌላውም ስራ በዚህ መንገድ እናልማለን። ያን ትልቁን ህልማችንን በጊዜ ባለን ሀብት ልክ ቆራርጠን እናቅዳለን። ያቀድነውን ግን በመተግበር ነው። የትኛውም የእኛ ኢኒሽቲቮች ገብተን በመስራት በማሰራት ነው የሚከወነው እና በዚያ መንገድ ነው እንዳልከውም፣ በጣም በርካታ ነገሮች በተለይ ቴክኖሎጂ በሚመለከት ዲጂታል ኢትዮጵያ 2025 ምናልባት መቶ ፐርሰንት የተሳካ እቅድ ሊባል ይችላል ካሉን ብዙ ሴክተሮች እቅድ አንጻር ሲታይ። ዲጂታል 225 በጣም የተሳካ ነው። አሁን ዲጂታል 230 እያዘጋጀ እንገኛለን። ደግመን ልክ እንደ 225ቱ ካሳካን የእውቀት መር ኢኮኖሚ ለመገንባት በእጅጉ የሚያግዝ መሰረት በሀገራችን ይጣላል የሚል እምነት አለ እና ዋናው አክሽን ነው ለማለት ነው።